ተመልካቾቻችን ከጠዋት ገበያ መረጃዎች ጋር አብራችሁን ቆዩ። በህዳሴ ግድብ ምርቃት ላይ ጠቅላይ ሚኒስትር አብይ አህመድ በ30 ቢሊዮን ዶላር ወጪ የሚገነቡ ግዙፍ የልማት ፕሮጀክቶች እቅዶችን ይፋ አድርገዋል። እነዚህ ግዙፍ የልማት ፕሮጀክት እቅዶች የሀገርን ሁለንተናዊ እድገት ለማረጋገጥ ጉልህ ድርሻ እንደሚኖራቸው ተገልጿል። ኤዶሚያስ ንጉሴ ዝርዝር የህዳሴ ግድብ የሚያመነጨው የኃይል አቅርቦት ኢትዮጵያ በሁሉም መስክ እያስመዘገበች የምትገኘውን የልማት ስኬት ለማሳለጥ ወርቃማ ዕድል ይዞ መምጣቱ ይነገራል። በህዳሴ ግድብ ምርቃት ላይ ሀገር በቀጣይ የምትገነባቸው ግዙፍ የልማት ፕሮጀክት እቅዶች ለህዝብ ይፋ ተደርገዋል። በታላቁ ህዳሴ ግድብ ግንባታ የፈጸምነው አኩሪ የልማት ገድል አኩሪ ህብረ ብሔራዊ አንድነትን የሚያንጸባርቅ ደማቅ ትርክ መጻፍ የቻለ ነው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስተር ዴታ ተስፋውን ጎበዛይ ይናገራሉ። የህዳሴ ግድብ በአንድ በኩል የህዝቦችን የማድረግና የመቻል አቅም በማሳየት እንደ መንግስት ያለንን አቅምና ያለንን ፖቴንሻል በመግለጥ ትልቅ ሚና ይኖራቸዋል። በሁለተኛም በኩል ደግሞ የህዳሴ ግድብ የሚያመነጨው ኢነርጂ ለሌሎች ሴክተሮች፣ ኦልሞስት ሁሉም ሴክተር አሁን ያው ኢነርጂ ተጠቃሚ ነው፣ ለሌሎች ሴክተሮች ትልቅ የሆነ ትራንስፎርሜሽን እድል የሚፈጥር ነው። ኢትዮጵያ በተለያየ ጊዜ ያው የሚችል ትውልድ መጥቶ ትልቅ ታሪክ ሰርቶ ለቀጣይ ዘመናት መነጋገሪያ የሚሆን የሚችል የሚቻልባት ሀገር ነች። ከአክሱምን የገነባው ትውልድ ላሊበላን ያነፀው ትውልድ እያልን ብንመጣ እና አድዋ ላይ ነጮችን ያሸነፈው ትውልድ እያልን ብንመጣ በየጊዜው የሚነሳ ትውልድ አለ። ታሪክን የሚቀይር ለሌሎች ለቀጣይ ትውልዶች መነሻ የሚሆን መደላደል የሚፈጥር ትውልድ ይመጣል። ይህንን ግን ቀጣይነት ባለው እየገነቡ መሄድ ትልቅ ትኩረት የሚፈልግ ነገር ነው። ከዚህ አንፃር የህዳሴ ግድብ ብዙ መልኮች አሉት። በአንድ በኩል የልማት ነው። ከዚህ በፊት ስንወረር ወይም ስንጠቃ ነው አንድ ላይ የምንቆመው። አሁን ለልማት አንድ ላይ መቆም የሚባል አዲስ ትርክት ፈጥሯል ማለት ነው። የህዳሴ ግድብ ተጠናቆ ለምረቃት መብቃቱም ተጨማሪ ግዙፍ ብሔራዊ የልማት እቅድ ፕሮጀክቶችን ተግባራዊ ለማድረግ መነሻ ሆኖ የሚያገለግል መሆኑ ተገልጿል። ጠቅላይ ሚኒስትር አብይ አህመድ በህዳሴ ግድብ ምርቃት ላይ ያበሰሯቸው የሰላሳ ቢሊዮን ዶላር ግዙፍ የልማት ፕሮጀክቶችን የኢትዮጵያ ብልጽግና ለማረጋገጥ ጉልህ ድርሻ ይኖራቸዋል ሲሉ ሚኒስትር ዴኤታ ይገልጻሉ። የህዳሴ ግድብ ዋነኛው ሚና መለካት ያለበት ለቀጣይ የህዳሴ ግድቦች ወይም ለቀጣይ የህዳሴ ግድብ የሚስተካከሉ ሀገራዊ ፕሮጀክቶች መነሻ ሆኖ ማገልገሉ ላይ ነው። ክቡር ጠቅላይ ሚኒስትር በምረቃው ላይ ያስተዋወቋቸው የሰላሳ ቢሊዮን ዶላር ፕሮጀክቶችም ይህንን የሚያሳዩ ናቸው። በኢነርጂ በማዳበሪያ በትላልቅ መሰረተ ልማቶች በአውሮፕላን ማረፊያ የሚሰሩት ስራዎች ይህንን ትልቅነት የበለጠ ከፍ እያደረጉ የሚሄዱ ናቸው። ህዳሴ ግድብ ለሌሎች ስራዎች መነሻ ሆኖናል ማለት ነው። ህዳሴ ግድብ ትልቅ ፕሮጀክት ነው። አሁን ደግሞ አምስት ስድስት ትላልቅ ፕሮጀክቶችን በአንድ ጊዜ እየጀመርን ነው ያለ ነው። እነዚህ ነገሮች ሲጠናቀቁ በመሰረተ ልማት በኢነርጂ በግብርና ምርታማነት እና በመሳሰሉት የሚኖረን ተሳትፎ ደግሞ የላቀ ይሆናል። መንግስትም የኢትዮጵያን እድገትና ብልጽግና ጉዞ በማሳለጥ የዜጎችን ሁለንተናዊ ተጠቃሚነት የሚያረጋግጥ የልማት ስራዎችን አጠናክሮ እንደሚቀጥል ያስታወቁት ሚኒስትር ዴኤታው ሰላማዊ የኒውክሌር ማብላያ፣ የነዳጅና የተፈጥሮ ጋዝ ፋብሪካ፣ የአየር ማረፊያ፣ የማዳበሪያ ፋብሪካና መሰል የልማት ግንባታዎች የእድገትን ከፍታን ለማጽናት ትርጉም የሚሰጥ መሆናቸውን አንስተዋል። እያንዳንዳቸው ፕሮጀክቶች ብናያቸው የአቶሚክ ኢነርጂ ለሰላማዊና ለኢነርጂ የሚያገለግለው የአቶሚክ ኃይልም ሆነ የነዳጅና የተፈጥሮ ጋዙ እንዲሁም ደግሞ የማዳበሪያው ፕሮጀክቶች ትላልቅ ትርጉም ያላቸውና የኢትዮጵያን ኢኮኖሚ ወደማይመለስበት ወይም ወደማይቀለበስበት የከፍታ ደረጃ የሚያደርሱ ፕሮጀክቶች ናቸው። በቀጣይ የሚገነቡ ግዙፍ ፕሮጀክቶች መሰረተ ልማትን በማሟለት ኃይል አቅርቦትን ለማሳደግ፣ የግብርና ምርታማነትን ለማላቅ የማይተካ አስተዋጽኦ እንደሚያበረክቱም ተገልጿል። በመላው የሀገሪቱ ክፍሎች በርካታ ወጣቶች የ5 ሚሊዮን ኮደር ስልጠናን በመውሰድ ተጠቃሚ የሆኑ ይገኛሉ። ስልጠናው ካሉበት ሆነው በኦንላይን የሚሰጥ በመሆኑ አጫጭር ኮርሶችን በመውሰድ ራሳቸውን እያበቁ መሆኑን ወጣቶች ይናገራሉ። ከነዚህ ወጣቶች መካከል የአንዱን ተሞክሮ አብረን ከታተል፣ ከራሱ አንደበት ስሜ አክሊሉ ዘውዴ ይባላል። ዲጂታል ኢኮኖሚ ሴክተር ውስጥ የዲጂታል ቴክኖሎጂ ባለሙያ ዓለም ውስጥ ነው ያለ ነው። ዲጂታል ዓለም ውስጥ በተለይ ደግሞ ወጣቱ የሚያስፈልገው እስኪል አለ ሶ ኮምፒት ማድረግ ካለብን ቴክኖሎጂው አድቫንስ ባረገ ቁጥር እኛም አብረን መንቀሳቀስ ስለሚገባን ለዚሁ ፐርፐዝ ተለይቶ ተጠንቶ የቀረቡ ናቸው። አንደኛ ፕሮግራሚንግ ፈንዳሜንታልስ የሚሰኝ አለ ዳታ አናሊሲስ ላይ ፈንዳሜንታልስ እሱም አለ አርቲፊሻል ኢንቴሊጀንስ እና የአንድሮይድ ዴቨሎፐርስ ተብሎ ተለይቶ በዋናነት እነዚህ ላይ ነው ኮርሶችን እየወሰድን ያለ። ሁሉም ኮርሶች በሁለት ወር ጊዜ ውስጥ ማለቅ አለባቸው። ሰዎች ሰርቲፋይ እንዲሆኑ ሌቨሉ የሚወሰኑ ሁለት ወር ጊዜ ውስጥ ያሉትን ኮምፕሊት ባረጉት ልክ ነው የሚሆኑ። አሁን ባለንበት አለም ውስጥ ቴክኖሎጂ በደንብ ማተር ያደርጋል ሶ ቴክኖሎጂ ወይም ዓለም ይሄ ዓለም የሚፈልገው የሆነ ስኪል ማግኘት ስለሚገባን በዛው ልክ እኔም ስልጠናዎችን የወሰድኩ ቆይቻለሁ። ሶ ስራ ላይ ለምንሰራቸው ስራዎች የተቀሩ ዓለም እንዴት ያሉ ቴክኖሎጂዎችን ተጠቅሞ ነው ኢኮኖሚያቸውን በደንብ ቡም የተሻለ የተቻለ አድቫንስ ማድረግ የቻሉት የሚለውን ያየን እንደሆነ የቴክኖሎጂ ዲፍረንስ ነው። ስለዚህ ያንን ደግሞ ዲፍረንስ ማጥበብ የሚቻለው አይዘር ቴክኖሎጂዎችን በማሸጋገር ቴክኖሎጂ ስናሸጋግር ደግሞ የሚሸጋግሩ ቴክኖሎጂዎችን በደንብ ዩቲላይዝ ማድረግ የሚችል የሰው ኃይል ማፍራት ይገባናል። ወጣት እንደመሆን የመጠን ላይ የሚሸጋግሩ ቴክኖሎጂዎች እንዴት ዩቲላይዝ ላድርግ ለሚለው መዘጋጀት ይኖርብኛል። ለዚህኛው ደግሞ ዋናው ዝግጅት መሆን ያለበት ዲጂታል ስኪል ላይ ነው። ምክንያቱም ዲጂታል አርም ውስጥ ባይተዋር ሆነን እንዳንቀር ማለት ነው። ፍሪ ናቸው ኮርሶቹ ሰዎች በማንኛውም ሰዓት ሳይን አፕ አድርገው አክሰስ ማድረግ ይችላሉ። እና አንደኛ ያለምንም ችግር ቤትም ሳልሄድ ቤቴም ሆንኩ ስራዬ ቦታ በነፃ ይህንን ስልጠና ማግኘት በዚህ ረገድ ያኔ ከነበረው የተወሰነ ፕሮግረስ አድርጌ ያለሁት፣ ያ ማለት እተዋሉ ማለት አይደለም። ተጨማሪ ኮርሶችን አሁንም ደግሜ ደጋግሜ ምክንያቱም ፍሪ አክሰስ ስለሆነ መውሰድ እችላለሁ። ሶፍት ስኪሌን በደንብ እንዳሳድግ ረቶኛል ብዬ አስበው። እንደዚህ አይነት የስልጠና አክሰሶች በጣም ሬር ናቸው። ከውጭ ካምፓኒዎች ነው የሚገኙ በብዛት እና ሀገር ውስጥ ለመማር ያን ያህል የሚያስደፍር አይደለም ዋጋውም። ስለዚህ ሶ አክሰሱ ከተገኘ ዋናው ስራዬ እስኪሉን መማሩ ላይ ነው ትኩረት ያደረኩት። አሁን ሶ ደቨሎፕ እያደረኩ ነው፣ ከዚህ በፊት የነበረው ስኪሎች በእነኚህ ዘርፎች ላይ የነበረኝ ስኪል እና አሁን ላይ ትንሽ ፕሮግረስ አድርጌ ያለው እና ሶ በዚሁ መቀጠል በኋላ ላይ ፕሮፌሽናል ስኪል ዴቨሎፕ ማድረግ እስከምችል ድረስ ስልጠናዎቹን አከታቴ መውሰድ ነው አላማ። እያንዳንዱን ወጣት በተለይ ኢትዮጵያ ውስጥ አብዛኛው ፐርሰንት ወጣት ነው ያንግ ጀኔሬሽን ያለው እና የሚመጣው አለም ዲጂታል አለም ነው። ለዛ ራሳቸውን ሬዲ ማድረግ ስላለባቸው ኢትዮ ኮደርስ ዶት ኢቲ ላይ ሬጅስተር አድርገው ስልጣናዎቹ በማንኛውም ሰዓት 24 hours በስራ ሰዓትም ሊሆን ይችላል፣ ከስራ ሰዓት ውጪ ባሉት ጊዜያቶች ፍሪ ታይም በተገኘ ሰዓት ቁጥር መውሰድ የሚቻል ስለሆነ ስልጠናውን እንዲወስዱና ዲጂታል ኢኮኖሚ የሚፈልገውን ስኪል ዴቨሎፕ እንዲያደርጉ እመክራለሁ። ተመልካቾቻችን፣ አሁን ደግሞ የጠዋት ገበያ ቅኝት ወደምናደርገው ጉዳያችን ነው የምናልፈው። ለዛሬ የመረጥነው ሀዋሳ ከተማን ነው። በስፍራውም መረጃዎችን ሊያደርሰን ባልደረባችን ፈቃድ አብ አለማየው በቀጥታ መስመራችን ላይ ይገኛል። ፈቃድ አብ እንዴት አድርሃል? ባለህበት የገበያ ስፍራ የትኛው እንደሆነ አንስተልን፣ በስፍራ ውስጥ ያለው የግብይት የምርቶች አቅርቦትና ዋጋቸውስ እንዴት ነው የሚለውን አካተ ድባቡን ብታስቃኘን። እሺ አመሰግናለሁኝ። ያው አሁን እኔ የምገኝበት በተለይም በሀዋሳ ትልቁ ገበያ ወይም ደግሞ አሮጌው ገበያ በመባል የሚታወቅበት ስፍራ ላይ ነው። ይህ ስፍራ እንግዲህ ከጅምላ ነጋዴዎች አንስቶ የችርቻሮ ነጋዴዎች በግብይት ሂደት ውስጥ የሚሳተፉበት ስፍራ ነው። ሕብረተሰቡም በስፋት እየመጣ ግብይቶችን የሚያደርግበት ስፍራ አማራጭ ምርቶች በስፋት የሚገቡበት የገበያ ስፍራ ነው። እኛም እንግዲህ ዛሬ በጠዋቱ ተነስተን አንዳንድ የግብርና ምርቶች በተለይም የፍጆታ ምርቶች ዋጋቸው ምን እንደሚመስል ተዘዋውረን ለመመልከት ሞክረናል። እንግዲህ በዚሁም መሰረት በተለይም ሽንኩርት ከ75 ብር እስከ 80 ብር እየተሸጠ ያለበት ሁኔታ አለ። ቲማቲም ከ40 እስከ 80 ብር ይሄ በተለይም በተለያየ የጥራት ደረጃ ነው። ዝቅተኛ ጥራት ደረጃ ያላቸው እስከ አርባ ብር የተሻለ ና ከፍተኛ ጥራት ያላቸው ደግሞ እስከ ሰማኒያ ብር የሚሸጡበት ሁኔታ እንዳለ ለመመልከት ችለናል። ድንሽ ከ25 ብር እስከ አርባ ብር፣ ጥቅል ጎመን ከ20 ብር እስከ አርባ ብር፣ ካሮት ከ25 ብር እስከ 30 ብር፣ ቀይ ስር ከ25 ብር እስከ 30 ብር፣ ፎሶሊያ ከ30 ብር እስከ 35 ብር፣ ቃሪያ ከ75 ብር እስከ 80 ብር ነጭ ሽንኩርት ከ180 ብር እስከ 200 ብር እንደዚሁም ዝንጅብል ከ65 ብር እስከ 70 ብር በመሸጥ ላይ ነው የሚገኙት። በተለይም ከበዓል ወቅት ገበያዎች አንጻር በአንዳንድ ምርቶች ላይ የዋጋ ቅናሾች ያሉበት ሁኔታ መኖሩንም እንደዚሁ ነጋዴዎች ነግረውናል። ለምሳሌ ያህል ሽንኩርት በበዓሉ ወቅት ከነበረበት እስከ ሀያ ብር ቅናሽ ያለበት፣ ቲማቲም ላይ ግን ከበዓሉ ወቅት ግብይት እስከ ሀያ ብር ተጨማሪ ያለበት ሁኔታ በገበያው መሆኑን መኖሩን እንግዲህ ነጋዴዎች የገለጹልን ሁኔታ አለ። አጠቃላይ የግብይቱ ሂደት ይሄንን ነው የሚመስለው። ለጊዜው ያለኝ መረጃ ይሄ ነው። እጅግ በጣም አመሰግናለሁ። ፍቃድ አብ ለመረጃዎቹ እናመሰግናለን። መልካም ቀን ይሁንልን።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 ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች አበቁ። አብራችሁን ስለ ቆያችሁ እናመሰግናለን። መልካም ቆይታ ይሆንላችሁ።